አለም በህዝብ ቁጥር ብዛት ሁለተኛ የሆነችው ህንድ በአንድ ሌሊት ስድስት የጦር ጀቷን ታማድሯን ትልቅ መነጋገሪያ ሆኗል። ህንድ ራሷ በተነኮሰችው ጦርነት ተዋረደች። የፓኪስታን አየር ኃይል ስድስት የጦር ጀቶችና እና አንድ ሄሊኮፕተሩን በርካታ ድሮኖች በቀላሉ መትቶ ከስክሰዋል። ኤስ ቴሌቪዥንና ሶስት የጣቢያው ሰራተኞች በጥላቻ ንግግርና ሀሰተኛ መረጃ በማሰራጨት ተከሰሱ። እንዳ ስለ ሐኪሞች የሀኪሞች ጥያቄ እኛው ነው ሲሉ ተናገሩ። ት አደራዳሪዎቹን ትጥቅ ፍቱ ከማለት ውጭ ስምነቱ በጥቅሉ እንዲፈጸም ያሳዩ ዝግጁነት ውስን ነው ሲል ተቹ። ዩኒቨርሲቲ በተማሪው ላይ በደረሰው አሳዛኝ ክስተት ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮን እንደዘልቁ በአክሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንዲታደርጉ በትትና እንጠይቃለን። ወደ ዝርዝር ጉዳዮች እንገባለን። ሕዝባዊ ወያኔ ሓርነት ትግራይ አደራዳሪዎች ትጥቅ ፍቱ ከማለት ውጭ ስምምነቱ በጥቅሉ እንዲፈጸም ያሳዩነት ዝግጁነት ውስን ነው ሲል ተቸ። ሕዝባዊ ወያኔ ሓርነት ትግራይ የፕሪቶሪያን ስምምነት አደራዳሪዎቹ ትጥቅ ፍቱ ከማለት ውጭ ስምምነቱ በፓኬጅ ወይም በጥቅል እንዲፈጸም ያሳዩ ዝግጁነት ውስን ነው ሲል ተቸ። ብሔራዊ አንድነታችን ለዓላዊነታችን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆን ከፍተኛ መካከለኛ አመራሮች ተሳትፈውበት በተባለው ከማዝያ 23 እስከ 25 ቀን 2017 ዓ.ም በተካሄደው ስብሰባ ማገባደጃ ላይ ባለ አስር የአቋም መግለጫ ወጥቷል። አቋሙም ካንጸባረቀባቸው ጉዳዮች አንዱ የፕሪቶሪያ የሰላም ስምነት አንዱ ሲሆን ሙሉ በሙሉ አልተተገበረም ሲል በመግለጽ ላልተተገበሩት ሶስት ምክንያቶች አስቀምጠዋል። በአቶ ጌታቸው ረዳ የተመራ ጊዜው አስተዳደር ተቆጣጥሮት የነበረ የፓርቲው አንዱ ቡድኑ መጀመሪያ ምክንያታዊነት ያስቀመጠው መግለጫ በሁለት ደረጃ ደግሞ በኢትዮጵያ በኩል ስምነቱን ለማስፈጸም ቁርጠኛ አለመሆኑን ነው ሲል ገልጿል። ሌላኛው አቋሙ መ መግለጫው የተካተተው ነጥብ ደግሞ የፓርቲ እውቅና በተመለከተ ሲሆን እውቅናዬን የሚወስን የትግራይ ህዝብ ነው ብዬ የማምነው ሲል ገልጿል። የፕሪቶሪያው ስምነት መሰረት ህጋዊ ሰውነት ወደነበረበት እንዲመለስም ጥሪ አቅርበዋል። የአርባ ምንጭ ዩኒቨርሲቲ የሥነ ትምህርትና ሥነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል ሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኞቹ ጋር በተፈጠረ የግል ጸብ በደረሰበት ጥቃት ሚያዚያ 28 2017 ዓ ም ከፍተኛ ጉዳት ደርሶበታል በመሆኑም ህይወቱን ለማትረፍ የአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመዕረቱ ማምሻው ላይ 12 ሰዓት ተኩል ላይ ህይወቱ አልፏል አደጋ ያደረሰው ተማሪ በቁጥጥር ስር አውሎ አስፈላጊው ምርመራ እየተደረገ የሚገኘው ሲሆን የዩኒቨርሲቲው የህግ ሂደትን መከታተል ውሳኔን ተከታትሎ በአጭር ጊዜ ለህዝብ ይፋ ያደርጋል አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየቱን የተሰማው ጥልቅ ሀዘን እየገለጸ ለቤተሰቦቹ ለወዳጆቹ ዘመዶቹ እንዲሁም ለመላው ዩኒቨርስቲ ማህበረሰብ ሁሉ መጽናናትን ይመኛል። ፖለቲከኛ ታዬ ደንዳ ስለ ሐኪሞች ያሉትን ነገር ይዘን ቀርበናል። ሐኪሞች ጥያቄ እኛም ጥያቄ ነው ሲሉ ተናገሩ። ከምናባዊ ብልጽግና በፊት የጤና ባለሙያዎች የተሻለ ኑሮ ከነበራቸው ይመደባል ለራሱ አልፎ ለዘመዶቹም ይተርፋል። ብዙ ተማሪ ሐኪም መሆን ይመኛል። ዛሬ ግን ለ19 ዓመት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳ ያንሰዋል ሲሉ ገልጸዋል። ገጽታውን የችግሩ ጥልቀት ይመሰክራል ሲሉም አብራርተዋል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ሌሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲጋባው የመብት ጥያቄ ለማንሳት ተገዷል። ይፍታዊ የህልውና ጉዳይ እንጂ ፖለቲካ ያለመሆኑን ሊታወቅ ይገባል ሲሉ አብራርተዋል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገራዊ ኪሳራ ለበለጸጉት ቀልድና ጨዋታ ይመሳሰላል። ለእነሱ ጉፋን ምርመራ በዱባይ ህክምና በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ውጭ ያለውን በአንደኛው ክፍለ ዘመን በኮሬራ የሚ የሚሞት ህዝብ ይመለከታል። ስለዚህ ህዝቡ ለራሱ ሲል ሐኪሞች ጥያቄ መልስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለም። አንዳንድ ጥያቄ የሁላችንም መሆን ይኖርበታል ሲሉም ጽፈዋል። የኢቢኤስ ቴሌቪዥን እና ሶስት የጣቢያው ሠራተኞች በጥላቻ ንግግር ሐሰተኛ መረጃ በማሰራጨት ተከሰሱ። የኢቢኤስ ቴሌቪዥን እህት ኩባንያና ሶስት የጣቢያው ሠራተኞች ጥላቻ ንግግርና ሐሰተኛ መረጃ በማሰራጨት ወንጀል ክስ ቀረበባቸው። በፌዴራል ከፍተኛ ፍርድ ቤት በቀረበው በዚህ የክስ መዝገብ ክስ ጋዜጠኛ መዓዛ መሐመድና ኢቢኤስ ቴሌቪዥን ሐሰተኛ ታሪኳን ተሰራይቷል የተባለች ብርቱካን ተመስገን ጨምሮ ስድስት ተጠርጣሪዎች በሽብር ወንጀል ተከሰዋል። በአጠቃላይ አስራ ስድስት ተከሳሾች የተካተቱ በት የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህገ መንግስትና ሽብር ወንጀል ጉዳዮች ችሎት ማክሰኞ ሚያዝያ 28 2017 ያቀረበውን የፌዴራል ጠቅላይ አቃቢ ህግ ነው። በተከሳሾቹ መካከል ስምንት በአዲስ አበባ ከተማ አስተዳደር በቢሮና በወረዳ ደረጃ ያሉ ኃላፊዎችና ሰራተኞች ናቸው። አቃቢ ህግ ለፍርድ ቤቱ ባቀረበው መዝገብ ሶስት የክስ አይነቶች ጠቅሷል። የመጀመሪያው ክስ የሽብር ወንጀል ለመከላከልና ለመቆጣጠር በ2011 ዓ ም የወጣው አዋጅ በመተላለፍ የቀረበ ነው። አቃቢ ህግ በክሱ የጠቀሰው አዋጅ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወት ክፍል ለአደጋ ማጋለጥ ይመለከታል ይህ ድንጋጌ ተጠቅሶ ክስ ከቀረበባቸው ተጠርጣሪዎች ውስጥ በቀዳሚነት የተቀመጡት በአሁኑ ወቅት ነዋሪነታቸው በውጭ ሀገር ያደረጉ ጋዜጠኛ ማዕዛ መሐመድ ና ተስፋይ ወልደስላሴ ናቸው ህንድ በአንድ ሌሊት ስድስት የጦር ጀቷን ታማርሯን ትልቅ መነጋገሪያ ሆኗል። ህንድ ራሷ በተነኮሰችው ጦርነት ተዋርዳ አድራለች። የፓኪስታን አየር ኃይል ስድስት የህንድ የጦር ጀቶችን አንድ ሄሊኮፕተርና በርካታ ድሮኖችን በቀላሉ መቶ ከስክሷል። የህንድ ፓይሎቶችንም ማርኳል። በማታው ፍልሚያ በፓኪስታን አየር ኃይል የተከሰከሱት የህንድ ጦር ጀቶች ሶስት ራፋል የጦር ጀት፣ አንድ ሚግ 29 ና አንድ ኤስዩ 30 ና አንድ ሚሪያጅ የጦር ጀት ናቸው። ፓኪስታን እነዚህን የጦር ጀቶች በአየር ላይ የከሰከሰችው እዚያው ህንድ ውስጥ ሳሉ ነው። የማታው ክስተት ከህንድ በተጨማሪም ለፈረንሳይ ትልቅ ድንጋጤ ፈጥሯል። ምክንያቱም የተከሰሱት የጦር ጀቶች ፈረንሳይ ያሉኝ የምትላቸው ራፋይል የጦር ጀቶች ናቸው። እነዚህ ፈረንሳይ ሰራሽ የጦር ጀቶች በቀላሉ ሲለቀሙ ማደራቸው በጦር ጀቶች ውጤታማና ከፍተኛ ጥያቄ አስነስተዋል። ፓኪስታን ጠቅላይ ሚኒስተር ሸህባዝ ሻሪፍ ህንዲ ሮብ መጀመሪያ ላይ ጥቃቶችን ከከፈተች ከሰዓታት በኋላ የሀገራቸው ጦር ራስን መከላከል ተዛማች እርምጃዎች እንዲወስዱ ኃላፊነት ሰጥተዋል። ፕሬዚዳንቱ የፓኪስታን የጦር ኃይሎች በዛሬው ዕለት ባደረገው አስቸኳይ ጊዜ የብሔራዊ ደህንነት ኮሚቴ ኤንኤሲሲ ስብሰባ በኋላ የፓኪስታን ንጹሐን ሕይወት መጥፋት ለመቀልበስ በሚል ውሳኔ አስተላልፏል። የህንድ ጦር በፓኪስታንና በፓኪስታን የሚተዳደረው ካሽሚር አካባቢዎች በመምታቱ ቢያንስ 26 ሰዎች ገድሏል፣ የሦስት ዓመት ሴልጅ ጨምሮና ቢያንስ 46 ደግሞ ሌላ ሰዎችም አቁስሏል። ፓኪስታን ራሷን በመከላከል የንጹሐን ፓኪስታን ሕይወት መጥፋትና ለሉዓላዊነት በግልጽ በመጣስ ለመቀበል በምትመርጥበት ጊዜና ቦታና መንገድ ምላሽ የመስጠት መብቷ የተጠበቀ ነው ሲል ኤን ኤስ ሲ ስብሰባው ላይ በንባብ አመላክቷል። በመግለጫው አክሎም የፓኪስታን ጦር ኃይሎች በዚህ ረገድ ተጓዳኝ እርምጃ እንዲወስዱ ተገቢውን መንገድ ስልጣን ተሰጥቷቸዋል ሲል መግለጫው አክሎ ገልጿል። የሀገሪቱ ጦር በጅምላ ጨራሽ የጦር መሳሪያ በጅምላ ሰው ሰራሽ የተቃጣባትን ጠንከር ያሉና ተጨማሪ ጥቃት ለመጋፈጥ በመወሰን በቆራጥነትና በጀግናነት ቁመዋል ብለዋል። ኒውዴልሂ ጥቃቱ የጀመረው ሚያዚያ 22 በህንድ ቁጥጥር ስር የነበረው የካሽሚር ግዛት ለደረሰው አሰቃቂ እልቂት ምላሽ ለመስጠት መሆኑን ገልጿል። ሆኖም ታጣቂዎች በተረጋጋው የጃሙዋና ካሽሚር ክልል በ24 ሰዎች ንጹሃ ላይ በተለይም ቱሪስት ገድሏል በሚል ኢስላማባድ ደግሞ በጥቃቱ ውስጥ ተሳትፎ እንዳልነበር በተደጋጋሚ ተናግራለች። ከዚያን ጀምሮ ነው ሁለቱም ወገኖች የጦር ንግግራቸው በማንሳት በሁለት ጎረቤት መካከል ያለው ግንኙነት በማፍረስ ትናንቱ ወደ ለየለት ጦርነት የገቡት። አፕሪል 22 በካሽሚር ግዛት ባደረሰችው ጥቃት ከ26 በላይ ሰዎች መገደላቸውን ተከትሎ ህንድ ትናንት ምሽት ላይ በካሽሚር ግዛት የፓኪስታን አሸባሪዎች መሽገውባታል ባለችው ዘጠኝ ኢላማዎች ላይ የአየር ኃይል እና የሚሳኤል ጥቃት ፈጽማለች። የህንድ መከላከያ ሚኒስተር ጥቃቶቹን የተሳኩ ነበር ያለ ሲሆን፣ ፓኪስታን በወሰደችው የአጸፋ ምላሽ ስድስት የህንድ ተዋጊ ጀቶችን አመድ አድርጋቸዋለች። የፓኪስታን ወታደራዊ ቃል አቀባይ ሌተና ጀኔራል አህመድ ሸሪፍ እንዳሉት ከሆነ እስካሁን ድረስ ስድስት የህንድ ጀቶችን ብለው ማለትም ሶስት ራፋል የፈረንሳይ ስሪትና አንድ የኤስሲዩ 30ና አንድ ሚግ 29 እና ደግሞ አንድ ሄሮን ሰው አልባ አውሮፕላን መታ መጣሏን አረጋግጠዋል። ህንድና ፓኪስታን መጥተዋቸው ስላለችው የጦር አውሮፕላኖች ጉዳይ እስካሁን ምላሽ አልሰጠችም። የራፋል ተዋጊ ጀቶች ውስጥ እንደያዘው ፓኬጅ ቢለያዩም ዋጋው ከመቶ ሚሊዮን እስከ 277 ሚሊዮን ዶላር ሊያወጣ ይችላል። የህንዱ ጠቅላይ ሚኒስትር ወልዲ ወደ ፓኪስታን የሚፈሰውን ወንዝ እናቋርጣለንም ሲሉ ዝተዋል። 22 በኋላ በሁለቱ ሀገር መካከል የተፈጠረው ቅሬታ ወደ ጦርነት አማዟል። ይህን የተመለከተችው የህንድ ጦርም በፓኪስታን ውስጥ ሰባት የተለያዩ ከተሞች በአየር ኃይልና ሚሳኤል መምታቷን የፓኪስታን የሀገር ውስጥ ጉዳይ የህዝብ ግንኙነት ዲጂ አይኤስፒአር ዋና ዳይሬክተር አረጋግጠዋል። በምላሹም የጸጥታ ምንጮች እንደሚሉት ከሆነ ፓኪስታን በህንድ ላይ እየወሰደችው ባለው ፈጣን ምላሽና አጸፋ በህንድ ውስጥ ባሉ በርካታ ወታደራዊ ኢላማዎች ላይ ጋይዲድ ሚሳኤል በማስወንጨፍ ማውደሟን የታወቀ ሲሆን ፓኪስታን ሁለት ራፋል የተባሉ ዘመናዊ የህንድ ተዋጊ ጀቶች መታመጣሏን ይፋ ሆኗል።